አያፈረም ባንድ፣ እንዴት ነህ እንዴት ነህ አለ። ሆይ በጤና ወጥ ቀማሽ ማን ናደርግህ? እጅ ንጹህ ነው፣ አውራ ነው። ያዝ፣ አላካተለህም፣ ደህና ነው። እሺ፣ እንዴት ነው ወጡ? በርበሬ ነው ነው፣ አሸወ ነው፣ ውሃ

አይ፣ የምን አይነት ሰው ነው? ንገራቸው እስኪ። ከባድ ከባድ ነው። ሰላም የተከበራችሁና የተወደዳችሁ የጦሳ ቲው ቤተሰቦች እንዴት ናችሁ? ዛሬ እጅግ ለየት ያለ አንድ መሰናዶ ወደ እናንተ እናደርሳለን። ከምየጓዳ መሰናዷችንን አረሳ ነውም። ዛሬ ደግሞ ወደ ሌሎች እናቶች ሳይሆን ወደ ራሴ እናት ጓዳ ጎራ ብዬ ከእናቴ ጋር አንድ ሸጋ ምግብ እየሰራን እየተጫዋወትን ቆይታ እናደርግ ይሆናል። በዚህ አጋጣሚ ከምየጓዳ መሰናዷችን ሰባት ክፍሎች ከዚህ በፊት ወደ እናንተ ደርሰዋል። አንድ ተጨማሪ ክፍል ደግሞ በቀጣይ ሳምንት የሚደርስ ይሆናል። በነገራችን ላይ ተመልካቾች፣ ከዚህ ቀደም እንደነገርኳችሁ ከምዬ ጓዳ ላይ ከቀረቡት እናቶች መካከል አንዷን ወይም ደግሞ ብዙ ተመልካች ያገኘው ቪዲዮ ላይ የቀረበችውን እናት ለመሸለም ነበር ቃል የገባ ነው። በርካቶቻችሁ ግን ባለፈው ሳምንት የቀረበውን ቪዲዮ መሰረት በማድረግ የሰጣችሁት አስተያየት አለ። ከዛ ባሻገር ሁሉም እናቶች ቢሸለሙ የሚል ከዚህ በፊት የሰጣችሁትንም ሀሳብ እንደዚሁ አይተናል። በዚህ አጋጣሚ እንግዲህ ምናልባት ከእኛ ጋብሮ መስራት የሚፈልግ የዚህ ፕሮግራም አጋር በመሆን ምርትና አገልግሎታችሁን ማስተዋወቅ ፈልጉ ይህን ፕሮግራም የምትከታተሉ ታዳሚዎች ካላችሁ ከኛ ጋር ለመስራት ፈቃደኛ ከሆናችሁ እናንተ የምትሰጡንን የስፖንሰር ገንዘብ ሙሉ በሙሉ እናቶቻችንን ለመሸለም እንደምናውል ቃል እንገባለን። በዚህ አጋጣሚ ጦሳቲው ብን አግዛችሁ እናቶቻችንን ለመሸለም ፈቃደኛ የሆናችሁ ተመልካቾች ካላችሁ ደግሞ ብታግዙን ደስ ይለናል። ተመልካቾቼ፣ ወደ ዛሬው መሰናዶ ስናልፍ እንግዲህ ቀደም ሲል እንደነገርኳችሁ ወደ ትውልድ መንደር የገልሻ አቅንቻ አለሁ። የክረምቱ ድባብ ይህን ይመስላል፣ እጅግ ያምራል። እንዴት ናችሁ?